እኔ ዛሬ ቤተሰቦቼ ይሄንን ፖስት የእውነቴን ነው ምላችሁ፣ ማመን አቅቶኝ ዳኒን የፖሰተው አዲስ ህይወት ከሀይሚ ጋር ዛሬ ማታ ይጠብቁን ይላል። አይ ዳኒ ብቻ ነው ብዬ ደግሞ ሀይሚ ፖስቱ ስገባ ገባ። ሀይሚም ራሷ ፖስት አድርገዋለች። አይኔን ማመን አቅቶኛል። ግን ቪዲዮን እስከማይ ለጊዜው ተቆጥቢ ያለው ግን ቢሆንም ሀይሚ ግን በዚህ ልክ ከዳኒ ጋር አንጠብቅሽም። ለነገሩ ሀይሚ ራሷ እኮ አንዳንድ የምትመልሰው ለብሩኬ መልሶች ራሱ ብሩኬን ለሰላም የሚጋብዝና ብሩኬን ወደሷ ህይወት የሚያቀርብ ንግግሮች አልነበረም የምትናገረውና እኔ እኳ አንዳንዴ ኮሜንቶች ለምንድን ነው ሚዛናዊ ማትሆኑት? ዳኒ ብቻ ምን አጠፋ? እሷም እኮ ዳኒ ጋር እየሄድች ነው ተገኝ ባለሳት እየተገኘች ነው። ለምንድን ነው ዳኒ ዳኒ የምትሉት? ብለው ኮሜንት ሲጽፉ አይገባኝም ነበረ። ና እውነትም ዳኒ ብቻ ሳይሆን ከሀይሚ ህይወት መውጣት የከበደው ሀይሚ ራሷ ከዳኒ ህይወት መውጣት እንደከበዳት ዛሬ የተረዳት ማለት ነው። ሲቀጥል ካልፈለገች እንደዚ ፖስት ለመፖስት ታስፈለገ እውነት ይደብራል። ሀይሚ ከአንቺ አንጠብቅም እንደዚህ አይነት ነገር ነው የምንላቸው ብሩኬ እኮ ምርጥ ልጅ ነው። የእውነት ሀይሚ በዚህ ልክ ብሩኬን ማናደድ በዚህ ልክ ኦዲንሱ ማናደድ ለምን እንደፈለግሽ አላውቅም። ና ብቻ ቤተሰቦች ከባድ ነው እውነት እኔ አይሚን በእንደዚህ አይነት ነገር አልጠበቅኳትም። ምክንያቱም አይሚ አስተዋይ ልጅና፣ ብዙ ነገር ማስተካከል የሚችል ልጅናት። ና ነገሩ ትናንትና ከንግግሯ እራሱ ተረድቻለ እኮ የፈለግኩትን ማድረግ እችላለው፣ አይመለከትም ስትለው ብሩኬን ወዲያውን የደነገጥኩት ንግግሮቿ ብሩኬን ወደ እሷ እንዲመጣ፣ ወደ በፊት እንድትመልስ አይነት ንግግሮች እንደ ማትናገር ገባኝ። የሆነ ክፍተት በጣም እየፈጠረች ነው ሀይሚ በንግግሮቿና እንደዚያ ያሉ ፖስቶች ደግሞ እንግዲህ ቡሩኬ ላይ ምን አይነት ተጽዕኖ እንደሚፈጥር እንግዲህ ሁላችሁ ጋር ግልጽ ነው። ቤተሰቦች ና ሀይሚ፣ ለምን እንደዚህ ማድረግ እንደፈለግሽ ዳኒ በወረደው ልክ አብረሽ ለምን መውረድ እንደፈለግሽ አልገባንም። እውነት ቡሩኬ በቅሽ ነው። ለቪዲዮ ራሱ ቢሆን ቡሩኬ በቅሽ ነው። እግዚአብሔርን ስንት ነገር አሳልፋችሁ እዚህ ደረጃ የደረሹ ቡሩኬ በቅሽ ነበር። ለቪዲዮ ደግሞ ማን ወይም የመዳም ቅመሞች ናቸው አለና እንደ አንችና ብሩኬ ስትመጡ እጃቸውን ዘርግተው ከአሁን ከዳኒ ጋር ከምለጭ ቪዲዮ በላይ እኮ ከብሩኬ ጋር ስትሆኝ ነው በጣም ሰው የሚያየው፣ ደስ ብሎት ውስጡ ሰላም አግኝቶ የሚያያችው ራሱ ከብሩኬ ጋር ስትሆኝ ነበረ። እና በዚህ ንቅ ኦዲንሱንም ከፋም ለማም ቢለይሽም በዚህ ንቅ ብሩኬንም ማሳዘን ሀይሚ ተገቢ አይደለም። ከአንቺም የምንጠብቀው ነገር አይደለም። ከአንቺም አይጠበቅም። እውነት ከአንቺም አይጠበቅ ነገር ነው። አላቅም እኔ እንጃ ምናልባት አንድ ነገር ተናደሽ ይለይላቸው ብሩኬም፣ ይለይለት ኦዴንሱም ይለይለት ብለሽ ከሆነ እንደዚህ አይነት ነገር የምታደርጊ እውነት ተሳስተሻል። የእውነት ተሳስተሻል። ኦዴንሱም እኮ በሀይሚዬ የሚወድሽናል የሚጠላበትም ልብ አለው። ብሩኬም እንደዛው። ደግሞ ወንድም ሴትም የሆነ ሰው ታግሶ ታግሶ ሲቆርጥ ወደኋላ አይልም እና በዚህ ልክ ሀይሚ አንቺን አንጠብቅም ነበረ። ግን እስቲ ቪዲዮን እንየውና ምን እንደሆነ የእውነት ቪዲዮን አይቼ ነው እኔ እኔ በጣም ሀይሚ ላይ ማዝና ማዝነ ቪዲዮን አይቼ ነው ድጋሚ ከዳኒ ጋ ሀይሚዮ ድጋሚ ወይ ቡሩኪን፣ በጣም እያሳዘን ሹ ጌታን ግፍ ነው በእውነት ግፍ ነው። ካንቺ አንጠብቅም ይሄንን አይሚዬ፣ እኔ እንጃ። ሀይሚ በፊት በጣም አስተዋይ፣ ነገሮችን ማስተካከል የምትችል ከማትፈልገዎቸው ነገሮች ደግሞ መራቅ የምትችል አይነት ልጅ አድርጌ ነበረ ይመስላል። ዛሬ ግን ተመልሳ ያው ዳኒ ብቻ ሳይሆን እንዳልኩት ከሀይሚ ህይወት መውጣት ያቃተው ራሱ ሀይሚ ራሱ ከዳኒ ህይወት መውጣት ከብዷታል። ለምን እንደፈለገችው እንደዚህ እኔ አላቅም፣ ብቻ ከባድ ነው። ቤተሰቦች ቪዲዮ መቼም ሁላችን በጊጎት